እዚህ ጋ እንግዲህ የምትመለከቱት ሜትር ከሀምሳ አልጋ አለ። አሰራሩም እንግዲህ በዚህ በኩል የምትዋቸው ሁለት መሳቢያዎች አሉት ማለት ነው። ሌላው አንድ ኮሚዲኖና እንዲሁም ከነ መዋቢያ ማለት ነው። ከላይ በኩል የምትመለከቷት መዋቢያ አለች ማለት ነው። ሌላው እዚህ ጋር ስናሄድ ደግሞ ገራሚ የሆነ ቁም ሳጥን አለ። እንደምትመለከቱት አምስት ተከፋች ነው፣ በሚያምር ሁኔታ በኤችዲኤፍ የተሰራ ነው። ሌሎችም አሉ። ሙሉውን እንግዲህ የሚያሳያችሁ ነው የሚሆነው። አብራችሁ ይቆዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንደተናችሁ ወዲ አብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እናንተም በያላችሁበት ሰላማችሁ ይብዛልኝ ውድና የተከበራችሁ ተመልካቾች ዛሬ አሪፍ አሪፍ የሆኑ የቤት እቃዎችን ይዤላችሁ ቀርቤ ያለሁኝ በአሁኑ ሰዓት ስንት ብር እየተሰሩ ነው እንዲሁም ደግሞ የውስጥ በር ወይም የታምራታ በሮች ዋጋን ጭምር ይዤላችሁ ቀርቤ ያለሁ እንግዲህ ለዚህ ቻናል አዲስ ከሆናችሁ Subscribe በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑ ላይክ ሼር ማድረጋችሁን አትርሱ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ይህን ቪዲዮ ላይክ በማድረግ ጀምሩት ማለት ነው። በተለይ ሰብስክራይብ ሳታደርጉ የምትመለከቱ ደግሞ ሰብስክራይብ ብታደርጉ አሪፍ ነው። አሪፍ አሪፍ መረጃዎችን ታገኙበታላችሁ ይህንን ቻናል። ዛሬ የማሳያችሁ ቁም ሳጥኖች እንግዲህ በርካታ የሆኑ ቁም ሳጥኖችን አሳያችኋለሁ። ሁሉም በትእዛዝ እየተሰሩ ናቸው። እንግዲህ ትእዛዝ ያዘዛችሁኝ እህት ወንድሞች ማለት ነው። መብራት በጣም አስቸግሯል። በዚህ ውስጥ ማለት ነው ኢንሻ አላህ ያው መጣሀድ እያለ ስላስቸገረ ነው። በቅርብ ያልቃል። ያለቁት ሰሞኑን ይሄድላችኋል። ያላለቁት ደግሞ ኢንሻ አላህ እንደዚሁ መብራት በመጣት ሰዓት ቅብ የቀረውን እንደዛው፣ መቆራረጥ ያለበትን ደግሞ የሆነ ሰዓት እየተጠባበቁ ስለሆነ የሚሰሩት ስለዚህ ኢንሻ አላህ በዚህ ምክንያት ነው እንግዲህ፣ ትንሽ አሁን ላይ ዘጌት ያሉት ማለት ነው የሁላችሁም ትዕዛዞች የሚያልቁ ይሆናል። ይህን ቁም ሳጥን እንግዲህ እንደምትመለከቱት ነው ስሪቱ። ሙሉ በኤችዲኤፍ የተሰሩ ናቸው ማለት ነው። ኤችዲኤፍ እና ኤምዲኤፍ እንግዲህ የጣውላ ልዩነቶች ለብዙ ጊዜ ገለጻ አድርጌላቸዋለሁ። ለምሳሌ ይህ የምትመለከቱት ኤችዲኤፍ ነው። በነገራችን ላይ ሁለት አይነት ከለር የሆነው የባለቤት ምርጫ ነው። እንግዲህ ሁሉም ነገር በፍላጎታችሁ ነው። በሁለቱም በኩል ይሁን ተብሎ ነው በነጭና በዝችኛዋ የሆነው ማለት ነው። ስለዚህ የኤችዲኤፍ ይህ ከለር የፋብሪካ ከለር ነው ማለት ነው ከዚህ ቆራርጦ እነዚህን መገጣጠም እንጂ ምንም አይነት የሚቀባ ነገር የለውም ከዚህ አልጋውም እንደምትመለከቱት ይህም በኤችዲኤፍ እየተሰራ ነው ማለት ነው ኤምዲኤፍ በሚሰሩ ሰዓት አልጋም ይሁን ቁምሳጥን የትኛውም ክችን የሚሆን በኤምዲኤፍ ከተሰሩ እዚሁ ነው እቅባቸው በፈለጋችሁት አይነት ከለር በቡኒ በቀይ ቡኒ በፈለጋችሁት በነጭ ሊሆን ይችላል እነዚህ ቅቦች የሚቀቡት ከዚሁ ነው ማለት ነው። ስለዚህ የፋብሪካዎቹ ደግሞ በኤችዲኤፍ ማለት ነው። ይህ የምትመለከቷቸው ሙሉ እንግዲህ የዛሬዎቹ ሙሉ በኤችዲኤፍ የተሰሩ ናቸው። ዋጋቸውም ልዩነት አለው በኤችዲኤፍ እና በኤምዲኤፍ ሲሆን የኤችዲኤፍ ዋጋ የሚጨምር ይሆናል። አልጋው እንግዲህ ሜትር ከ ሃምሳ ነው የምታዩትን ይመስላል። እንግዲህ ከጀርባ በኩል ያሉት ተከፋቾችም አሉት። እዚ ጋ እንግዲህ ሁለት መሳቢያዎች አሉ። እዚ ጋ ብዙ አይነት እቃዎችን ማስቀመጥ ትችላላችሁ። ከዚህ ከአልጋው ጋር እንደገና በተጨማሪ አንድ ኮሚዲ ነው ያለው። እንደምትመለከቱት አንድ መሳቢያና ና አንድ ተከፋች ያለው ከላይ እንደገና መዋቢያ መስተዋት አለው ማለት ነው። ገና ስላልተያያዘ ነው ከላይ ላይ ያለች እንደምትመለከቷት አብሮ ይታሰራል። ይህን ይመስላል እንግዲህ አልጋው። ሌላው ውድ ተመልካቾች፣ ወደዚህ ስንመጣ ደግሞ እንግዲህ ሙሉ ይዞታው ይህን ይመስላል። ቁም ሳጥኑ በጣም ያምራል ማሻላ በተለይ ደግሞ በነጩ ባይገባ ሙሉ በይኛው ቢያልቅ ኑሮ የሚያምር ነው የሚሆነው። አምስት ተከፋች ነው። ውስጡም እንዳያችሁት ነው በጣም ሰፊ ነው። ሙሉ እንግዲህ ኤችዲኤፍ ናቸው። ኤችዲኤፍ ና ኤምዲኤፍ እንግዲህ ልዩነቱ ግልጽ እንደሚሆኑላችሁ አልጠራጠርም። ያ ማለት እንግዲህ ያው መደጋገም እንዳይሆንባችሁ ግልጽ የሆንላችሁ ዘንድ ነው። ኤምዲኤፍ እዙ የሚቀቡ ናቸው ቁቦቹ። ኤች ዲኤፍ ደግሞ እዛው ከፋብሪካ የራሳቸው የሆነ ከለር ነው። ይህ የምትመለከቱት ማለት ለምሳሌ ይህም ኤች ዲኤፍ ነው። እዚህ ጋር እንኳ የምትመለከቱት ሁለት አይነት ከለር ታያላችሁ ማለት ነው። የኤችዲኤፍ ከለሮች ከዚህም የተለዩ በጣም ብዙ ብዙ አይነት ከለሮች አሉ። ስለዚህ ውድና የተከበራችሁ ተመልካቾች ማዘዝ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላቸው ማለት ነው። ይህንን ቁምሳጥን መግዛት የሚፈልግ ካለ በትእዛዝ ተሰርቶ እንግዲህ ኋላ ሀሳብ ቀይረው ነው። ስለዚህ ይህንን መግዛት ለምትፈልጉ ዋጋው ሰላሳ ስምንት ሺህ ነው። በሚያምር ሁኔታ በኤችዲኤፍን የተሰራው ይህንንም ትእዛዝ እንግዲህ አዛችሁ ላለመቆየት አስቸኳይ መግዛት ለምትፈልጉ አሪፍ ዋጋ ነው። 38 ሺህ ብር መግዛት ትችላላችሁ ማለት ነው። ይሄ ያሳየኋች ነው። ሌሎቹ ያው ሁሉም ባለቤት አላቸው የሚሄዱ ናቸው። ይህኛውም እንግዲህ ሰዎች አንዳንድ ጊዜ በራሳቸው ሀሳብ አንዳንድ ይቀይራሉና ና ከዛ አንጻር እንግዲህ ተሰርቶ የቀረ ነው ማለት ነው። ስለዚህ ኦንላይን አንዳንድ ጊዜ በተለይ በእርግጥ ይሄ ቀብድ ተከፍሎበታል ጭምር ማለት ነው። ያው እንግዲህ ሰው በተለያዩ ያለ ፕሮግራም ይጀምርና ወይ ከተጀመረ በኋላ ደግሞ የሆነ ሌላ ፕሮግራም ይመጣና መቀደም ያለበት ነገር ሰው ሊያስቀድም ይችላል ከዛ አንጻር እንጂ ስራው ልቅም ብሎ ምርጥ ሆኖ የተሰሩ ስራዎች ናቸው ማለት ነው ችኛዋ መተዋት ደግሞ ቁምሳጥን አሁን ላይ 37 ሺህ ብር ነው የምትሰራው ኤችዲኤፍ ናት እንደነገርኳችሁ አምስት ተከፋች በመተዋት መልኩ እንደዚህ ያለቀኝ ናት እነዚህ ሁሉም እንግዲህ የሁለቀን የሚጫኑ የሆኑ ናቸው አልጋውን ማሳየቻቸዋለሁኝ ሌላው ነገር እንደዚህ አይነት እቃዎችን ስታዙ ለምሳሌ ኪችን ካቢኔትና ቁም ሳጥኖችን ትዛዝ ኦንላይን ስታዙ ቤታችሁ የሚይዝ መሆኑን ቸክ ማድረግ አለባችሁ። በተደጋጋሚ የምነግራችሁ ብዙ ጊዜ እንደዚህ አይነት ችግሮች ሲፈጠሩ ስለምመለከት ነው ማለት ነው። ለዛም ይህ አሁን ምሳሌ በዚህ መልኩ ባያችሁት ኦንላይን ፎቶ አንስታችሁ ብታስቀጥሩ የትምኛውን ቦታ ላይ ቀጥታ ሄዶ ሲያርፍ ወይ ክፍሉ ይጠብና ይሄ ይበዛል። እንዲህ አይነቱ ነገሮች ቸክ ማድረግ አለባቸው። ክችን ካቢኔት ቢሆን እንደዛው ቡፌ የምታሰሩ ቀድማቸው እነዚህ ነገሮችን ቸክ አድርጋችሁ ብታሰሩ እንደ ሀሳብ መክራቸዋለሁኝ። ሌላው እዚህ ጋር ደግሞ ሌላ አንድ ቁም ሳጥን አለ እንግዲህ አሁን እነዚህ ስራዎች እያለቀ ነው። ከዚህ ያለው ስራ እንዳለቀ መጀመሪያ ወደ ያሳዩኋቸው ወደ ስቶር ይገባሉ። መስተካከል ያለባቸው እንደዚህ መገጣጠም ያለባቸው ነገሮች ሙሉ ለሙሉ ካለቁ በኋላ ሌላም እዚህ ጋር አለ። እነዚህ ሁሉ እንግዲህ በትእዛዝ ነው። እህቴ እንግዲህ ይህን የሚያዘሽኝ እዚህ ደርሷል ማለት ነው ኢንሻአላህ መብራቱ ካልተቆራረጠ በቅርቡ የሁላችሁም የሚያልቅ ነው የሚሆነው። በተለይ ለአረፋ እንሻላ የቤት ፈርሻዎች፣ እንደዚህ የቁም ሳጥኖች ምናምን፣ አልጋ ማዘዝ የምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የሁላችሁንም ትዕዛዞች እንግዲህ ረዝም ጊዜ ቆየ ብለን ብናስብ እስካንድ ወር ነው። መብራት ሲቆራረጥ ነው ከዚህ በላይ እንጂ፣ በሀያ ቀን እንደዚህም መድረስ ይችላሉ ማለት ነው እቃዎቹ። ምናልባት ማዘዝ ፈልጋችሁ ብዙ ወራት አምስት ወር ስድስት ወር ምናምን አራት ወር የሚቆይ እንዳይመስላችሁ፣ ምክንያቱም በአስቸኳይ ነው የሚያልኩት ማለት ነው። ስለዚህ እናንተ በአንድ ወር ውስጥ እንዲያልቅላችሁ ከፈለጋችሁ የትኛውም ትዕዛዞች በአንድ ወር ውስጥ በሃያ ቀን አካባቢ የሚያልቅ ነው የሚሆነው። እቃዎቹ እንግዲህ አሰራሮቹ ማየት አለባቸው። ዋጋዎቹንም እንግዲህ እነግራችኋለሁ፣ እያንዳንዱ ማለት ነው። ዋጋዎቹ ከስራዎቹ ጋር ማመዛዘን ይኖርባቸዋል። ምንም አይነት የሚቀላቀልባቸው ነገር የለም። ጥረት ባለ እቃ የሚሰሩ በፍላጎታቸው የትኛውንም ዲዛይን በየትኛውም አይነት መልኩ ከየትኛውም ቦታ ላይ ዲዛይኖችን አምጥታችሁ ማዘዝ ትችላላችሁ፣ ይሰራሉ። አሁን ይህ የምታወቱ ነው። የቁም ሳጥን ምን ይወጣለታል? እንክት ብሎ የተሰራ የሆነ ነው። ከለር ሳ በምርጫችሁ ጣውላዎችም በኤችዲኤፍ በኤምዲኤፍ እንዲ አቅማችሁ ማለት ነው። ምክንያቱም ኤምዲኤፍ ቢሆኑ ይቀንሳሉ፣ ኤችዲኤፍ ሲሆን ደግሞ ዋጋው ይጨምራል። ይህ ግልጽ እንዲሆንላችሁ ነው የምደጋግመው። ሌላው እንግዲህ የታምቡራታ በር ዋጋዎችን ደግሞ የማሳወቃችሁ ይሆናል። ቤታችሁን እንግዲህ የውስጥ በሮችን ማስገጠም ካሰባችሁ በጣም የተለያዩ ብዙ አይነት የውስጥ በር ዲዛይኖች አሉ። በኤምዲኤፍ የምታሰሩ ከሆነ እስከ መቃን የሚሰራ ከሆነ እስከ 13000 ብር በኤምዲኤፍ፣ በኤችዲኤፍ ከሆነ ደግሞ እስከ 14100 ብር በአሁኑ ሰዓት እየተሰሩ ይገኛሉ። መቃን ከሌላቸው ግን በሮቹን ብቻ የምታሰሩ ከሆነ ደግሞ 9500 እና 10000 ብር በኤችዲኤፍ 10000፣ በኤምዲኤፍ ከሆነ ደግሞ እስከ ስምንት ብር በአሁኑ ሰዓት እየተሰሩ ይገኛሉ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ ይህን ይመስላል። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቆንጆና አስተማሪ በሆኑ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛለኝ። አሰላሙ ዓለይኩም ወረህመቱላህ ወበረካቱ።